በአካል እንቅስቃሴ እንዳላፈቀረች እንዳልወደደች የምታረጋግጥበት መንገድ። አሁን ያላፈቀረች ሴት እነዚህን ምልክቶች ታሳይሃለች። ይህን ካየህባት እንደማታፈቅርህ እርግጠኛ መሆን ትችላለህ። እነዚህን ሴት ልጅ በምታወሩበት ጊዜ በአካል እንቅስቃሴ እንደዚሁም ደግሞ በምትሰጥ ጊዜ የምታሳይህን እንዳላፈቀረች የሚያረጋግጡ ምልክቶች ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየህ አንድ በአንድ በግልጽ እነግርሃለሁ። ግን ደግሞ ሚስጥር ነው። የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ሰላም ውድ ናፊዳር ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ሁል ጊዜም ለምትሰጡኝ ሰፖርት በጣም አመሰግናለሁ። አርባ ሺህ ቤተሰብ ደርሰናል። እንግዲህ ጉዞ ወደ መቶ ሺህ ጀምረናል ማለት ነው። በጣም አድርጌ አመሰግናለሁ። ሁላችሁንም እወዳችኋለሁ። አዳዲስ የሆናችሁ ትታየኛላችሁ፣ እንኳን ደህና መጣችሁ። ሰብስክራይብ በማድረግ የደውል ምልክቷን በመጫን ተቀላቀሉ። ዛሬም እንደሰማችሁት ነው፣ ሴት ልጅ ሳታፈቅር ሳትወድ ስትቀር በአካል እንቅስቃሴ የምታሳይህን ነገሮች በማየት ማወቅ እርግጠኛ መሆን ትችላለህ። እሱ ብቻ አይደለም። በምታወሩበት ሰዓት የምታሳይህንም ነገር ተመልክተ እንዳልወደደችህ ማወቅ ትችላለህ። ከዛ በተጨማሪ ደግሞ በምትሰጥ ጊዜም ወዳኛለች፣ አልወደደችኝም የሚለውን ማወቅ ትችላለህ። ስለዚህ እነዚህን ቀጥሎ መነግርህን ነገሮች ካየህ የኔ ወንድም፣ አትልፋ፣ አትድከም፣ አልወደደችም። አብራችሁን ቆዩ። መጀመሪያ እስኪ ሁላችሁም ቪዲዮን ላይክ አድርጉት እሺ። በጣም አመሰግናለሁ። በዚህ ቪዲዮ በዋናነት ሶስት ነገሮችን እነግራችኋለሁ። በምታወሩበት ጊዜ የምታሳይ ነገር የመጀመሪያው ነው። ሁለተኛው ደግሞ በአካል እንቅስቃሴዋ የምታሳየ የምትነግር ነገር ነው። ሶስተኛና በመጨረሻ ደረጃ ደግሞ በምትሰጥ ጊዜ ማወቅ የምትችለው ነገር ነው። እያንዳንዱን በግልጽ ዘርዘር አድርጌ እነግራችኋለሁ። የመጀመሪያው ነገር እንግዲህ በምታወሩበት መንገድ ነው። ስታወሩ እንዴት ነው የምታወሩት፣ እንዴት ነው የምትግባቡት የሚለው በጣም ወሳኝ ነው። እንዳልወደደችም እንድታውቅ ያደርግሃል። በምታወሩበት ጊዜ በጣም ልብ ማለት ያለብን አንድ ስድስት ነገሮችን እነግርሃለሁ። የመጀመሪያው ነገር መልሶቿ አጭር ከሆኑ ነው። አዎ፣ እሺ፣ አይ፣ አደለም እንደዚህ አይነት መ መልሶች ኮንቨርሴሽንን ለማስቀጠል የማያግዙ ፍላጎት እንደሌለ የሚያሳዩ ምላሾች ናቸው። በቴክስት ስታወሩ ሊሆን ይችላል በአካልም ስታወሩ መልሶቿ በጣም አጫጭር ከሆኑ፣ ያ ደግሞ አንድ ጊዜ ብቻ ሳይሆን በተደጋጋሚ ከሆነ ካንተ ጋር ማውራት ካንተ ጋር መነጋገር፣ አንተን ማወቅ፣ ስለ ራሷ መናገር አትፈልግም ማለት ነው። ሁልጊዜ አጫጭር መልሶችን ብቻ የምትመልስልህ ከሆነ ካንተ ጋር የማውራት የመቀጠል ፍላጎት የላትም ማለት ነው። የመጀመሪያው ይሄ ነው። ሁለተኛ ሁሌም ወሬ የምትጀምረው ኮንቨርሴሽኖችን የምትጀምረው አንተ ብቻ ከሆንክ ወይ ቴክስት የምትልክላት አንተ ነህ፣ ወይ እንገናኝ የምትላት አንተ ነህ። ብቻ ሁልጊዜ ከአንተ ካልመጣ ምንም አይነት ነገር ኢኒሼት አታደርግም። ለምሳሌ ሰላም ብላ መጀመር ሊሆን ይችላል፣ ለመገናኘት ሊሆን ይችላል፣ ወሬ ለመጀመር ብቻ። አለ አደለ፣ ከሰዎች ጋር ስታወሩ እኮ ሚዩቹዋል ነው አደለ። የሆነ ሰው የሆነ ወሬ ያነሳል፣ ከዛ እየቀጠለ እየቀጠለ፣ ኔክስት ታይም ደግሞ ማንኛውም ሰው ሊጀምር ይችላል። አንተ ብቻ ሁልጊዜ እሷን ለማናገር የምትሞክርና የምትጥርከ

አላፈቀረችም ማለት ነው። ሶስተኛ፣ ስልክህን ቶሎ የማትመልስ ከሆነ ቴክስትም እንደዛው። ደውልህላት በጣም ከብዙ ጊዜ በኋላ የምትመልስልህ ከሆነ አላየሁትም፣ ምክንያት፣ ሰበብ። ቴክስትም ልክላት በጣም ዘግይታ በቃ ካለመመለስ አይነት የሚመስላል፣ እንደዛ ሆነ የምትመልስልህ ከሆነ አልወደደችም፣ አላፈቀረችም ማለት ነው። ይህንን ስል ምን ትዝ አለኝ? ማን እንደነገረኝ እርግጠኛ አደለውም፣ ግን ልጁ ይደውልላታል እና ሲደውልላት ቆይ ታክሲ ውስጥ ነኝ፣ ታክሲ ውስጥ ነኝ፣ መልሽ ይደውላለሁ ብላ ትዘጋዋለች ከዛ ከ ሳምንት እንደዚህ በኋላ መልሳ ትደውላለች ልጅቷ። ልክ መልሳ ስትደውል ልጁ ከታክሲ ወረች? ከታክሲ ወረች አላት፣ እና ይህ ነገር ያስገርበኛል። ብዙ ጊዜ እንደዚህ አይነት ወሬዎችን ሳወራ፣ እንደዚህ መሆን የለብም እንደዚህ መሸወድ የለብም። ያው ልጁም እየቀለደባት ነው በእርግጥ ገብቶት። ግን የዚህን ያህል ከሆነ መልሳ ማትደውልልህ መልሳ ኮሚኒኬት ማታረግ ከሆነ አይሆንም። በቃ ኮሚኒኬሽን በጣም ወሳኝ ነገር ነው። አንተ በምትጥረው ልክ እሷ ምላሿ ጥሩ ካልሆነ፣ አልወደደችም፣ አላፈቀረችም ማለት ነው። ስለዚህ በደንብ አስብበት። እንግዲህ አንድ ጊዜ ብቻ ሳይሆን በተደጋጋሚ እነዚህን ነገሮች ካየህ ከተመለከትክ ቁም ብለህ ማሰብ ይኖርብሃል። አራተኛ ስለ ቀንህ አትጠይቅህም። ስለ ውሎህ ሊሆን ይችላል እንዴት እንደነበረ ምናምን አትጠይቅህም። እንደዚህ አይነት ነገር ብዙ ደንታ አይሰጣትም። ሴት ልጅ ስትወድ፣ ስታፈቅር እነዚህን ነገሮች ውስጥ ትጠይቃለች። ውሎህን፣ ቀንህን ትጠይቃለች። መጠየቅ ብቻ ሳይሆን ደግሞ የራሷንም ትነግርሃለች። በቃ እንደዚህ ሆኖ እንደዚህ ተፈጥሮ እያለች ስለ ውሏ ትነግርሃለች። በደንብ ማለት ነው። እነዚህ ነገሮች የማታደርግ ከሆነ እማትጠይቅህም እማትነግርህም ከሆነ አልወደደችህም፣ አላፈቀረችህም ማለት ነው። አምስተኛ ቀልዶችህ አያስቋትም፣ አያዝናኗትም። እግር እግር ነው የሚሏት የምትወድ የምታፈቅረ ሴት ይባላል። ግን እንደዛ የምትወድ የምታፈቅረ ሴት ቀልዶች በጣም ነው የሚያስቋት። እንደው ለሌላ ሰው እኮ ምንም የማያስቅ ቀልድ ይሆናል የነገርካት፣ ግን በቃ ለእሷ በጣም የሚያስቅ ነገር ነው። ስትወድ ሴት ልጅ እንደዛ ናት። ካልወደደች ደግሞ ሁሉንም ሰው የሚያስቅ ቀልድ ሊሆን ይችላል። አንተ ስትነግራት አያስቃትም፣ አያዝናናትም።

ስድስተኛ ና በመጨረሻ ደረጃ ያስቀመጥኩላችሁ በተደጋጋሚ ወንድሜ አሊያም ደግሞ ጓደኛ እያለች ትጠራሃለች። እንግዲህ ሴት ልጅ በእነዚህ ስሞች እየጠራች ነው ማለት አልወደደችም፣ አላፈቀረችም። ሌላ ነገር እንዳታስብ እኔ እንደ ጓደኛና እንደ ወንድሜ ነው ማየህ እያለች ነው ማለት ነው። ስለዚህ አትድከም፣ አትልፋ። ከሌሎች ምልክቶች ጋር ጨምረ እንዳልወደደች ማወቅ ትችላለን። ቀጥሎ የምነግርህ በአካል እንቅስቃሴዋና በምትሰጥ ጊዜ የምታሳይህን ምልክቶች ጨምረህ እንግዲህ እንዳልወደደች ማወቅ ትችላለን ማለት ነው። ሁለተኛ ላይ ያለው የአካል እንቅስቃሴ ነው። በአካል እንቅስቃሴ ወይም ደግሞ ቦዲ ላንጉጅ የምንለው ብዙ ነገር ይናገራል። በአካላችን በጣም ብዙ ስሜቶቻችንን መግለጽ እንችላለን። የመጀመሪያው ነገር ዓይኗን ካንተ ታሸሻለች። እንግዲህ ሴት ልጅ ስትወድ ትኩር ብላ ታያለች። ከዛ ስትይዛት ስታያት መልሳ እንደማፈር ትሆናለች እንጂ ዓይኗን ካንተ አታሸሽም። የማትወድ የማታፈቅር ሴት በምታወራህም ሰዓት በቃ ብቻ እንደዚህ ፊት ለፊት ዓይንህን እያየች አታወራህም እንደማትወድህ እንግዲህ አንደኛው በዚህ ማወቅ ትችላለህ። በዚህ ብቻ ሳይሆን እንዳልኩት ሌሎቹንም ጨምረ ማለት ነው። አይ ኮንታክት በጣም ወሳኝ ነው። እንግዲህ ሴት ልጅ ስትወድ፣ ስታፈቅር ትኩር ብላ ታይሃለች። አስተያየቷ ራሱ ያስታውቃል። በቃ በምታወራበት ሰዓት፣ በምትናገርበት ሰዓት በደንብ ትኩር አድርጋ ታይሃለች። እማትወድ ሴት ደግሞ በተቃራኒው አይኗን ካንተ ታሸሻለች ማለት ሁለተኛው፣ በአካል እንቅስቃሴ እንዳልወደደች የምታውቅበት መንገድ ከአንተ ጋር ስትሆን ኮንፈርተብል ካልሆነች ነው። እንዴት ነው የምትቀመጥበት መንገድ? ማለት ሰው ቤት ሄዳችሁ ስትቀመጡ እንዴት ነው፣ ገና አዲስ ያለመዳችሁት ያላወቃችሁት ሰው ቤት ስትሄዱ እንዴት ነው የምትሆኑት? በቃ ሰውነታችሁ ፍትት አይልላችሁም አይደለ? እንደለመዳችሁት ቤት እንደራሳችሁ ቤት። ያልወደደች ያለፈቀረችም ሴት እንደዛ ነው የሚሆነው። ሰውነቷ እስር ስር ነው የሚለው። በቃ እጇን እንደዚህ ወይ አጣምራ ወይ ምናምን ነው የምትሆነው፣ አንተ ጋር ስትሆን ኮንፈርት ማይሰማት ይሄ ሰው ነቷን ፍትት አድርጋ የማትቀመጥ ከሆነ አንድ ጊዜ ብቻ ሳይሆን ደግሞ በጣም በተደጋጋሚ ይሄን ካየህባት ሌላኛው እንዳልወደደች የምታውቅበት መንገድ ነው። ሶስተኛ ልትነካት ልታቅፋት ስትሞክር የምትሸሽ ከሆነ አቮይድ የምታረግ ከሆነ እንዳትነካት የምትሞክር የምትጥር ከሆነ ይህም ሌላኛው ለአንተ የፍቅር ስሜት እንደሌላት የምታውቅበት መንገድ ነው። በመጨረሻም በአካል እንቅስቃሴ እንዳልወደደች የምታውቅበት መንገድ ከአንተ ለመራቅ ስትሞክር ነው። ለመራቅ ኔሴንስ አንተ እሷን ለመቅረብ ከእሷ አጠገብ ለመሆን ስትሞክር እሷ ደግሞ የምትሸሽ ከሆነ ጠጋ የምትል ከሆነ ከአንተ ራቅ ለማለት የምትሞክር ከሆነ አልወደደችም ማለት ነው። የምታፈቅር ሴት ከአንተ አጠገብ መሆን ነው የምትፈልገው፣ ከአንተ ጎን ለመሆን ነው። በመካከላችሁ ዲስታንስ እንዲኖር አትፈልግም፣ እና አጠገብ መታ ነው የምትቀመጠው፣ እንደውም ስትወድ ስታፈቅር ሴት ልጅ። አንተ ግን ያን በምታደርግበት ሰዓት የምትሸሽ የምትርቅ ራቅ ብላ ለመቀመጥ የምትሞክር ከሆነ አልወደደችም፣ አላፈቀረችም ማለት ነው። በመጨረሻ ደረጃ ደግሞ ያስቀመጥኩላችሁ በምትሰጥ ጊዜ እንዳልወደደች ማወቅ የምትችልበት መንገድ ነው። ይህንን ተከታትላችሁ እንግዲህ አንድ ላይ ጨመቅ አድርጋችሁ በደንብ እዩት። አትድከሙ፣ በቃ እነዚህ ነገሮች ካያችሁ ማወቅና መረዳት ጊዜያችሁንም ማባከን ስለማያስፈልግ ማለት ነው። በምትሰጥ ጊዜ የሚለው ላይ ደርሰናል። የመጨረሻውና ሶስተኛው ማለት ነው። ቢዚ የምትሆን ከሆነ ለአንተ ምንም ጊዜ ከሌላት፣ በቃ ምክንያት ሰበብ አያልቅባትም። ዛሬ እኮ እንደዚህ ሆኖ እንደዚህ ሆኖ ላላገኘሁ ምናምን አይነት ምክንያቶችን ሁሉ የምትደረድር አንተን ላለማግኘት የምትጥር ከሆነ አልወደደችም፣ አትልፋ ሁለተኛው ነገር ደግሞ ምንድነው? አንድ ጊዜ ለመገናኘት ቀጠሮ ከያዛችሁ በኋላ ወይ ትቀይራለች፣ ወይ ትሰርዛለች፣ ወይ ደግሞ ጭራሹኑ ትቀራለች። እነዚህን ነገሮች የምታደርግ ከሆነ እንግዲህ ካንተ ጋር ላላት ጊዜ ዋጋ አልሰጠችውም ማለት ነው። ይሄንን ታዲያ በአንድ ጊዜ አይተ የምትወስነው የምታረጋግጠው ነገር አይደለም። በጣም በተደጋጋሚ ተቀጣጥራችሁ ስትቀር በመጨረሻ ሰዓት ሊሆን ይችላል ራሱ የምትቀረው በቃ አልተመቸኝም የምትል እንደዛ ሊሆን ይችላል። እንደዚህ ለምትገናኙበት ሰዓት ለቀጠሯችሁ ትልቅ ቦታ የማትሰጥ ከሆነ ሌላኛው እንዳልወደደች የምታውቅበት መንገድ ነው። ሶስተኛ አብራችሁ ሆናችሁ ይደብራታል። አው አብራችሁ በምታሳልፉት ጊዜ ይሄ ደስተኛ ማትሆን ከሆነ የድብርት አይነት ፊት የምታይባት ከሆነ አለ አደለ፣ ሰዎች እኮ ከኛ ጋር ሆነው ደስተኛ ሲሆኑና ሲደብራቸው እናውቃለን፣ አደለ፣ እንደዚሁ ፊታቸውን ገጻቸውን አይተን እናውቃለን፣ እንረዳለን። ስለዚህ በተደጋጋሚ ካገኘች መታ ካገኘች እንግዲህ ቢዚ ነኝ ትልሃለች፣ ምናምን ብያሃለው፣ እንግዲህ እሱን ሁሉ አልፈ ካገኘሃትና አብራ ሆና ከደበራት በቃ አልወደደችም አላፈቀረችም ማለት ነው። እና ደግሞ በመጨረሻ ደረጃ በምትሰጥ ጊዜ ላይ ማነሳላችሁ ነገር ምንድን ነው፣ አብራ ሆና ከአንተ ጋር ቁጭ ብላ ስልኳ ላይ ብዙ ሰዓት የምታጠፋ ከሆነ አብራችሁ ላላችሁ ጊዜ ብዙ ቦታ አልሰጠችውም ማለት ነው። አንተን መስማት፣ አንተን ማዳመጥ አንተ ለአንተ የምትነግርህ ነገር ላይ ሳይሆን ስልኳ ላይ ወይ ቴክስት እያደረገች ሊሆን ይችላል፣ ወይ ዝም ብላ ስክሮል እያደረገች ሶሻል ሚዲያ ላይ የምታጠፋ ከሆነ በቃ ዝም ብላን የመጣችሁ ማለት ነው። ወይ በግድ ስለ ጨቀጨካት ምናምን፣ ወይ የምትሄድበት አታ ምናምን ነው የመጣችሁ ማለት ነው። ጊዜ ካልሰጠች አንተ ጋር መጣ ስልኳ ላይ ከሆነች አልወደደችም አላፈቀረችም ማለት ነው። ይሄ ታዲያ አንዴ ሳይሆን በተደጋጋሚ የምታየው ነገር ነው። እነዚህ ነገሮች ካየ ካስተዋልክ እንዳልወደደች እንዳላፈቀረች እርግጠኛ መሆን ትችላለህ። የኔ ወንድም አስብበት። በማትወደድበት በማትፈለግበት ቦታ ላይ አትልፋ፣ አትድከም ይቺ ሴት አልወደደችም አላፈቀረችም ማለት ደግሞ፣ ከዚህ በፊት እንደምላችሁ እናንተ የማትወደዱ የማትፈቀሩ ሰዎች ስለሆናችሁ አይደለም። ትክክለኛ ሰው አይደለችም፣ ትክክለኛ ሴት አይደለችም። ለእናንተ የምትገባዋን ትክክለኛዋ ሴት ቶሎ እንድትመጣ ምኞቴ ነው። ማድረግ ያለባችሁን እራሳችሁ ላይ መስራት ያለባችሁን ነገር እየሰራችሁ እንግዲህ ከፈጣሪ በታች መጠበቅ ነው። መልካሙ ሁሉ እንዲገጥማችሁ ምኞቴ ነው። እዚህ ድረስ አብራችሁን ስለመጣችሁ በጣም አመሰግናለሁ። ቪዲዮን እንደተመቻችሁ እንደወደዳችሁት እርግጠኛ ነኝ። ላይክ ሳታደርጉ ባካችሁ፣ ባካችሁ አትቱ። ላይክ ስታደርጉ አልጎሪዝሙ ለብዙ ሰዎች እንዲዳረስ ስለሚያደርገው ነው። ሁል ጊዜ ላይክ አርጉ፣ ላይክ አርጉ የምላችሁ ሀሳብ ሀሳባችሁን ደስ ያላችሁን የተሰማችሁን ነገር ደግሞ ኮመንት ላይ ጻፉልኝ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። ሰብስክራይብ ሳታደርጉ የምታዩ እንዳላችሁ ደርሼበታለሁ። ሰብስክራይብ አድርጉ። ቪዲዮ ስለቅ እንዲደርሳችሁ የዶል ምልክቷንም መጫን እንዳይረሳ። በቀጣይ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ሰላም ቆዩልኝ። ቻው